አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ጠና ይስጥልን። ውድና የተከበራችሁ ታዳሚያን አስደናቂ ታሪክን ልናወጋችሁም ወደድን። ምስኪኑ የጽዳት ሰራተኛና ገጠመኙ ንዝሮል አብዱል ከሪም ይባላል። የባንግላዴሽ ተወላጅ ሲሆን እንደ ማንኛውም የሀገሩ ተወላጆች በሳውድ አረቢያ በጽዳት ሰራተኝነት በአንድ ሾፒንግ ሴንተር ውስጥ ላለፉት ረዥም ዓመታት በ700 ሪያል ወይም በ187 ዶላር ተቀጥሮ ይሰራል። ታዲያ አንድ ቀን ትክት ብሎት እንደ ዘበት ወደ አንድ ውድና ያማሩ የወርቅ ጌጣጌጦች ወደ ተደረደሩበት የጌጣጌጥ ሱቅ ጠጋ ብሎ በመስታወቱ ውስጥ በመልክ በመልኩ የተሰደሩትን ውድ ጌጦች በአትክሮት እየቃኘ ወደ ሀገሩ ባንግላዴሽ በሐሳብ ነጎደ። ምኞት አይከለከልምና በለቡ ተመኘ። ገጠር ላለች ምስኪን እናቱ ወይም ለውድ ባለቤቱ ወይም ለአብራኩ ክፋይ ሴት ልጁ ይህንን ወርቅ ተመኘ። አሁን እዚህ ምስኪን በጌጦቹ መመሰጥና ርቆ መሄድን ያስተዋለ ግወል በካሜራው ቀለበው። ቀልቦም አልተውም፣ በሶሻል ሚዲያ ለቀቀው። የተገኘው ምላሽ ግን አጅብ የሚያሰኝ ነበረ። የወርቅ ሱቅ ባለቤትና እዚያው ነዋሪ የሆነው አብደላህ አልቃህጣን የተባለ በጎ አድራጊ ከወርቅ መደብሩ ያማረውን የወርቅ አይነት እንዲወስድ ሲፈቅድለት፣ ቁጥሩን መናገር ያልፈለገውንም ሪያል አከለበት። ምን ይህ ብቻ! ቀለብም ሩዝና የመሳሰሉትን ጨመረለት። አጅብ ነው። የአላህ ስራ አንዱም ብራንድ ኒው አይፎን 7 የተሰኘውን ስማርትፎን ሲጀባው፣ ሌላኛው ደግሞ ሳምሰንግ ጋላክሲ ጨመረለት። ሱብሓነላህ። ሌላኛው ደግሞ ዶላሮችን በፖስጣ አሽጎ አሻረው። የአላህ ሱብሓነሁ ወተዓላ ቃሉ ምንኛ ማረ። የቱ አትሉኝም። አላህን የፈራ መውጫውን ያገራለታል። ካላሰበውን ቦታ እርዚቁን ይሰጠዋል፣ ይከፍትለታል አላህ ሱብሓነሁ ወተዓላ